ሰላም ቤተሰብ የዳጊ ሆም ፋሚሊዎች እንደምንቆያችሁ፣ ዛሬም እንደተለመደው በአዋሳ ከተማ እንግዲህ ተከሰረ ማለት ነው። ዛሬ ይዘናላችሁ የመጣ ነው ያው አድዋም አይደለ አድዋ ስለሆነ እንግዲህ አንዳንድ ጥያቄዎችን ዞር ዞር ያለን እንጠይቃለን። ከእኛ ጋር ጊዜ ያሳልፉናል። ከዛ በፊት ግን ይህን ዳጊ ሆምን ሰብስክራይብ ማድረግ እንዳይረሳ ከእኛ ጋር ሆኖ ወደ ቪዲዮ እሺ፣ በመጀመሪያ ራስን አስታውቅ። እኔ ስሜ ኢንስፔክተር ግርማድ ይባላሉ። ሳሮ እንባላለን። የአዋሳ ከተማ ነዋሪ። አዎ። እሺ፣ እሺ። ቤዛዊት ይባላሉ። ቤዛዊት የአዋሳ ነዋሪ። ስሜ እንደ ልቡ ይባላል። እንደ ልቡ የአዋሳ ከተማ ነዋሪ ዛሬ የምጠይቅ ስለ አድዋ ነው። እና አድዋ ጦርነት በየትኛው አመት ነበር ተደረገው? ከአመትን ጀምር እስኪ። አላቀም። አሁን ስንተኛ ነው መቶ ነው ምናምን፣ አላቀም እርግጠኛ አለ። አድዋ 18 ውስጥ ነው። 18 ሰላሳ አካባቢ እንደዛ መስለኛል። መች ነበረ? ከመቶ ምናምን አመታት በፊት ነው። አዎ ልክ ነኝ። 18 ስንት ላይ ንጭ? እሺ 18

ደማቾን አፍስሶ አጥንታቸውን ከስክሶ ለዚህ ለሀገራችን ለዋላዊነት ስሉ ያደረጉት ክብርና ድል ለኔ ትልቅ እንደ ኢትዮጵያዊነት ኩራቴ። አድዋ ለኔ ሳይሆን ለመላው ለኢትዮጵያ ወይም ደሞ ለመላው ለጥቁር ህዝብ የነጻነታችን መገለጫ ነው። ያው አድዋ ሲታሰብ ሁሉ ጊዜ ምንድነው የሚባለው ይሄ ባሪያ የምንሆንበት ቀንን ያሳለፍንበት ወይ ደግሞ ባሪያ እንዳንሆን አባቶቻችን ተጋድለው እኛን ነጻ ያወጡበት ቀን ስለሆነ በጣም ትልቅ ቀን ነው። ለልጅ ልጆቻችን የሚተርፍ ባርነትን ያተረፍንበት ቀን፣ ነጻነትን ያገኘንበት ቀን። ያው አድዋ ማለት በጣም ቀላል ነው። በጣም ብዙ አባቶች የተሰዉበት ቦታ ነው። ያው ከፈጣሪ በታች አሁን ላይ ያለነው በነሱ ነው። ሰው አድዋ ማለት በቀላሉ ይመስላል ነጻነት የጥቁር ህዝቦች ነጻነት። አድዋ ያው የሀገር ክብር ነው፣ የሀገር ዝና ነው እና አድዋ አባቶቻችን ብዙ ዋጋ የከፈሉበት ነው እና ብዙ ዋጋ የከፈሉበት ነው እና በአባቶቻችን ድል ደግሞ እንኮራለን። ምክንያቱም ያው የአባቶቻችን ድል የእኛ ድል ነው ማለት ነው። ስለዚህ ይሄ ለአሁኑ ትውልድ ለሚመጣውም ያው ክብር ነው ማለት ነው። የአድዋ በዓል ነፃነት ምን ማለት ነው? ነፃነት ማለት ብዙ ሰዎች አንደርስታንድ እንዳያደርጉ፣ ነፃነት ማለት ማለት ነው ወይ ብስማ ነፃ ሆኖ እንደመኖር ምንም ነገር የለ ማለት ነፃነት ማለት በቃ ይሄ ነው ብዬ በትልቅ ነገር በሀገር ደረጃ ምናምን ነገር አልገልጽልህም። ለምን መሰለህ? አብዛኞቻችን አሁን በቤተሰቦቻችን ጥላ ስር ሆነን ስንኖር ቤተሰቦቻችን ለእኛም ቢሆን ነገሩ በጣም ይቆጣጠሩናል። አብዛኛውን ቤተሰብ ዲክታተር ነው የኢትዮጵያ ቤተሰብ። እና በቤተሰብ እንኳን መሀል ላይ ሆነ የፈለግከውን ነገር ማድረግ አለመቻል ምን ያህል ኮንፈርት እንደሚነሳ አብዛኞቻችን እናቀዋለን። በአገር ስትሄድ ደግሞ ወይ ደግሞ እንደዚህ በአድዋ ወይም ደግሞ ያገኘነው ነጻነት ከጥቁር ከነዛ ከጣሊያን የተረፍንበትን ደግሞ የነጻነትን ደግሞ ስታስተያየው ይሄ ነው ብለ በቃል የምትገልጸው አይነት ነገር አይደለም። ነጻነት ማለት ያው በብዙ አይነት ነገር ይገለጻል። ነጻነት ማለት ግን በአንደኛው በሀገር ጉዳይ ስንሄድ አሁን ላይ ያለነው በነፃነት ነው። ወደ አድዋ ስንሄድ ደግሞ በነሱ ምክንያት ነው አሁን ላይ በነጻነት አዎ፣ በነጻነት ምን እንቀሳቀሰው ደረታችን ነፍተን ምን እናወራው ከማንም እኩል ሆነ ምንኖረው ነጻነት የሚለው ትርጉም ለአንቺ ምንድነው? ኦ ነጻነት ማለት በብዙ መንገድ ልገልጸው እችላለሁኝ። ምክንያቱም ከጣሊያኖች እኛን ቢገዙን ኖሮ ይሄ እኔ በነሱ ተገዝተ ተገስተ ምናምን አልነበር። ስለዚህ ደግሞ አባቶቻችን ተዋግተው ምናምን አሸንፈው እኛም ከነሱ ከሚገዙን ነገሮች ነጻነት አውጥተውናል። እንግዲህ ያ ነው ለእኔ ነጻነት። በቃ የሁሉም ነገር ምክንያት ነው እና እግዚአብሔርም በነፃነት እንድንኖር ይፈልጋልና አሁን መንፈሳዊ ላረገው እና መጽሐፍ ቅዱስ ሲናገር በነፃነት ልንኖር ክርስቶስ ነፃነት አወጣን ይላልና ነፃነት ማለት እግዚአብሔር ከኃጢአተኛን ለማውጣት እንኳን ልጁን የላከበት ነው። ነፃነት በጣም ፕሪሺየስ ነገር ነው ለሰው ልጅ እና እንዲህ አድዋም ከሰዎች ነፃ የወጣንበት ነው እና ቫሊዩ ያደርጋል። እንደ ሰው ነፃነታችን ብዙ ነገራችን ነው የምንናገርበት የምንኖርበት ብቻ ያለ ነው በነፃነት ምክንያት ነው። ነፃነት ማለት እንደ ግል ራሴን በቃ ማንም እንዳይነካ ራሴን ችለ ለማንም ቅጥረኛ ለማንም ተገዥ ሳትሆን? ራስን ክብር በራስ ጠብቀ የምትኖርበት ነፃነት ማለት ነው እና በሌላ አባባል ሉዓላዊነት ማለት ነው። ሉዓላዊነት ማለት ክብር ክብር ክብር ለማንም አሳልፍ አይሰጥም፣ ከማንንም የምታገኘው አይደለም ራስ በራስ የምታደርገው የምታገኘው ነፃነት ማለት ነው። ያ ነፃነትን ለሰው በኃይል የሚወስድ ከሆነ ተሸናፊ ነ፣ ዝቅተኛ ትሆናለ ክብር አይኖርም እና ነጻነትን ለማስከበር ስትል ደግሞ መስዋዕነት ደምን ታፈሳለህ፣ አጥንትም ትሰብራለህ። ከዛ ለነጻነት ስትል ማታደርጎ ነገር የለ። ነጻነት ማለት ከባድ ክብር ነው፣ የግል ክብር ማለት ነው። ነጻነት ማለት ነጻነት ለአንተ ምንድን ነው? ነጻነት ያው ልል የምፈልገው አባባል አለ። ምን እንደሚባል ታውቃለህ? አገር ከሌለ አይደለም መሳቅ ቆሙ ማልቀስም አይቻልም ይባላል እና ሰው የሚሰራው ሚዝናናው የሚደሰተው በሀገር ነው፣ ሀገር ሲኖር ነው። ስለዚህ አባቶቻችን ለእኛ ተዋግተው ይህችን ሀገር ቅርስ ስላስቀሩልን ነጻነት ማለት ትልቅ ነው። ነጻነት ከሌለ መኖር አችልም፣ መንቀሳቀስ አችልም። ስለዚህ ነጻነትን የሚያክል ነገር የለም። እና ይህ ነጻነት ደግሞ አባቶቻችን ያመጡት ዋጋ ከፍለው ደማቸውን አፍስሰው አጥንታቸውን ከስክሰው ያመጡት ነጻነት ስለሆነ በአባቶቻችን ያው በከፈሉበት ዋጋ እንደሰታለን እናከብራቸዋለን። እሺ የአድዋ ጦርነት የት ነበረ የተደረገው? ክልልና ቦታ የት ክልል የት ቦታ የት ነበረ? እናተ የምር አቀው ነበረ? ዲላ አይደለም አሰላም ያው እኔ ታሪኮችን እንትን እንዳልኩት ጦርነቱ በሰሜን በኩል ነው ሰሜን ትግራይ አካባቢ አድዋ አድዋ ትግራይ ትግራይ ትግራይ አድዋ ውጤቱ ምንድ ነው የአድዋ ውጤት ትልቁ የአድዋ ውጤት ኢትዮጵያን ነጻነት ቀን ማወጅ ወይም ደግሞ በራስ ራስን የመምራት በሀገራችን ላይ የራሳችንን ምርትም ሆነ የራሳችንን ነጻነት ራሳችን አውጀን በራሳችን የመወሰን መብተን ነው ያገኘንበት ነበር መሪ እኔ እንትን የሚለኝ የአድዋ በዓል ያው በሚኒሊክ ይመስለኝ፣ ምኒሊክ በትክክል አንድ መሪ፣ ዋናው መሪ ንጉሰ ኃይለሥላሴ፣ ሚኒሊክ ሚኒሊክ ወደ አድዋ ሲሄድ፣ ሚኒሊክ ምናለኝ፣ ሚኒሊክ እነ ጦና ምናምን በጣም ብዙ ናቸው። ከብሔር ብሔረሰቦችም ክትባል አድዋ በማንና በማን መከት የተደረገ ጦርነት ነው? በጣሊያንና በኢትዮጵያ በኢትዮጵያና በኢታሊ የተደረገ ጦርነት ነበር። የአድዋ ጦርነት ያው በጣሊያንና በኢትዮጵያ መካከል የተደረገ ጦርነት ነው። ኢትዮጵያ ምኒልክ አጼ ምኒልክና ቴዎድሮስ ሀገራት ከግብፅ ጋር ከጣሊያ ነው ጣሊያ እሱ ጥቁር ጣሊያ እሺ፣ ኢትዮጵያና ጣሊያ ምን ታስተውሻለሽ ይባላል ከሆነ ምን ምን ትውስ ምሽ ነገር አድዋ ሲነሳ፣ ያው በጣም ወን ምን ልበል ወኔ ሰንቀን የምታከብረው አሁን እኛ ያለንበት ጀኔሬሽን በሰዓቱ ያንን ጊዜ አልደረስንበት ደግሞ አናቀውም። ግን ያው በቃል ወይንም ደሞ በመጽሐፍ ላይ እንዳየነው እንዳፈታሪ ከሆነ በጣም ትልቅ ተጋድሎ ያደረጉበት ስለሆነ የሚሰማን ወኔና በጣም የሚሰማን ስሜት በጣም በቃ ከፍ ያለ ነው እንግዲህ ዛሬ አድዋም ስለሆነ ስለ አድዋም በማስመልከት እንግዲህ ለአፍሪካ ለኢትዮጵያኖች ምን መልዕክት ታስተላልፋለህ እኔ የሚያስተላልፈው ይሄ ድል አባቶቻችን ምንም በማቁት ጊዜ እንደዚህ ባልንቁት ሰዓት ላይ ለሀገራቸው አልፎም በአፍሪካ ለአፍሪካ ሲሉ ኢትዮጵያ ድል አፍሪካ ድል ነው ለጥቁር ህዝቦች ድል ነውና ለዛ ብሎ ትልቅ መስዋዕትነት ከፍሎ ነው አፍሪካንም ሆነ ኢትዮጵያ ያስከብሩት እና ይህንን ያስከብሩትን ሉዓላዊነት ወይም ክብራችን ነፃነታችን ከዚህ በኋላ ማንንም ጠምዝዞ እንዳይወስድብን በንቃት መጠበቅ እንዳለብን እም ይሄ ትውልድ አደራ እንዳለብን ነው ማላስተላለፍ ይፈልግ። ቴንክዩ ኢንስፔክተር። እኔም አመሰግናለሁ በጣም ስለሰጠሽን ጊዜን በጣም አመሰግናለሁ። እኔማ አመሰግናለሁ። ቴንኪ በጣም አመሰግናለሁ።